አሰላሙ አሌይኩም ወረህመቱላሂ ወበረካቶ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናቸው? ደህና ናቸው። ወይኒጋ አሀምኒ ይላለቁልያል አለህ። እንግዲህ ወጥቶ ከመቅረት አላ ይጠብቀን አላ ይሰውረን እንላችኋለሁ። ካባቢ ማለት ነው እና ውዶጀዋ ማለት ነው። ወንድም እናቶቻችን በባህር እያለቁ ነው ማለት ነው። ወጣቱ እንደ ቅጠል እየረገፈ ነው እንደ ቅጠል ማለት ነው። አትንጡ ሲሏቸው አይሰሙም። በእነሱም አይፈረድም። አገሩ ያለበት ነገር በጣም ከባድ ስለሆነ ችግር ስለሆነ ጦርም ስለሆነ ሊሰደዱ ይችላሉ። ነገር ግን ተዛ ተጦርነቱ ቦታ ለቀው ሌላ ቦታ ቢሰሩና ቢጠቀሙ ይሻል ነበረ። እዚህ እየመጡ በሞት ምን አይነት እኔ እንጃ። እናት ምን ትሆን? እናት ምን ትሆን? እውነት ወጣት አለቀ እውነት ወጣት በልጅነት ተቀጨ። አርጅቶ መሞት ቀረ። ትልቅ ሰው ሆኖ መሞት ቀረ። እኔ ጃምን ልበል ማለት ነው እና ቤቢ ማለት ነው። ቴሌግራም ላይ እና ፌስቡክ ላይ ብርክሳ በሻዊ የለጠፈው ነገር ብታው ማለት ነው። ብታው እኔ መቼም። ልብ ሰባሪ ና ልብ የሚነካ የሚቀፍ እንቅልፍ የሚነሳ ተፊት ላይ የማይጠፋ ነው። ያንን እርጉዝ ሴት ና ህጻን ልጅ ማየት የለበትም። በሽተኛ ሰው፣ ታማሚ ሰው ማየት የለበትም። እውነት ማለት ነው ልብ የሚያመው ሰው ምናምን። እኔ ያንን እውብዬ ራሱ አልልም ምክንያቱም

ለምን ለምን ግን እንደዛ አስጨከነው በህዝቡ ላይ? መንግስት ለምን ህገወጥ ደላላ የሚባልን ታገሩ ላይ ለምን አያጠፋልንም? ለምን አያጠፋልንም? ህገወጥ የሚባልን ነገር ለምን ደላላ የሚባልን ነገር ለምን አያጠፋልንም? ያልፍልኛል ያለ እያለ እየመጣ የአባቱን በሬ ጣፍቶ ገበያ ሄዶ ከበያ ከገበያ እያነሷቸው እሱ ቅዲዮ ካሱ ቅዲስ ይያሩኩ እያሞኟቸው እያታለሏቸው ለሰው ሀገር ሞት፣ እንዲህ ነው ማብቃት። የያዘን የሀገራችን ህገወጥ መንግስት ነው። ለምን ደላሎችን ለምን አይዝልንም? ለምን ለምን ለምን እርምጃ አይወሰድባቸው? ምን እውነት ወነጥቁ አንጻር ልጅ እኮ ናቸው። አሰቡት፣ ያልፈልና እያሉ እሱ ክርቱው እናት ዘለዓለማዊ እሳት፣ ዘላለማዊ ሐዘን፣ ዘለዓለማዊ ጥብሳት፣ መቼም የማይለቃት ሐዘን እየገጠማት እኔ ወላሂ ማለት ነው። ምን እናርግ ነው የምላችሁ? ምን እናርግ? ወዲ ወይት፣ ወዲ ወይት፣ ንጩህ እሬ ሀገር ያለህ እሬ መንግስት ያለህ። በቀደም እንደዚህ አሁን እንደዚህ እኔት አይገንንም እንደ መቶ ሰማኒያ ሰው እና ሁሌ የኢትዮጵያ እናት አልቅሽ ተብላ የተፈረድባት ነገር አለ እንዲ። የኢትዮጵያ እናት መቼም አያልፍልሽም፣ ሁሌ አልቅሽ፣ ሁሌ እዘኝ፣ ሁሌ ያልሽ ኑሪ ተብላለች እንዲ አሁንስ እንደዛ ነው የሚመስሉ ማለት ነው። አሁንስ እኮ ጭራሽ እንዲሁ የኢትዮጵያናት ማለት ነው። ረ ኢትዮጵያናት ረ ኢትዮጵያናት መከራሽ በዛ፣ እውነት መከራሽ በዛ፣ ስቃይሽ በዛ። አንዲ በጦሩ፣ አንዲ በልጅ በሐዘን፣ አንዱ በስንቱ ትሰቃዩ የሆነ እናቴ። አይ የኢትዮጵያናት አለመታደል አለመታደላችሁ እውነት አለመታደላችሁ። ወልደው ስንት ሆነው አሳለፈው ስንት ሆነው መከራ ሆኖ አሳድገው ነገ ይጦረኛል ልያሉ ይያሉ ባምሳው በእኔ እንዲላላ ልጃቸውን ንጥቅ ይደረጋሉ ልጃቸውን ንጥቅ ይደረጋሉ። ዘላለማዊ እሳት ዘላለማዊ እሳት እውነት ኡፍ ከቶ ምን አለ እንዱ እኔ እንዱ እኔ እንዲላ ነው። ከቶ ምን አይነት ናቸው? ምን አይነት አረመኔ ቢሆኑ ነው በህፃን ልጅ የሚጫወቱት? ይመጣሉ ስንት ብር ያስከፍለው ደብድበው ደብድበው እንደገና። እነዚ ሞት ሞት ያረበረን እንጃ። እንዶ የኢትዮጵያ እናት አለመታደልሽ፣ ኧረ አለመታደልሽ፣ ኧረ አለመታደልሽ። እንዲሁም ምና ማን ነው ጠይብኛን የሚሰማን የመንግስት አካል? እኒህ እንዲ ያላላች አጥፉልን ብንል የሚሰማ ጠፋ፣ ልጆቿ አይሰሙ ደላሎቹ በየገበያው በየምኑ በየምኑ አብሶ መቤተሰብ እዚህ ያለው ሰው ማለት ነው እንግዲህ አንተ እዚህ ምን ትሰራለህ? እዛ እኮ ንያሽ እየሰሩ ብር ደሞ ታስባለህ። እንዲህ ሂድና የመን እንትን ግባ እና እንደፈለግክ ብር ትሰራለህ። ሄሉትና ህጻኑ ልጅ እያሞኙ በምኑ በምኑ አይ በነፃ ነው እኮ መወስድ ሄድና የመን ያስገባዋል። የመን ታስገባ በኋላ ደብድቦ ደብድቦ መጨረሻ ወዲህ ይመጣሉ። ይኸው እንግዲህ ሞት ባህር ቅረት በቃ ይሄ ነው የኛ የኢትዮጵያ ኑሮ ማለት ነው። አገራችን ሰላም የለ፣ እዚህ ሰላም የለ። በባህር ይመጣሉ ይሞታሉ። በባህር ይመጣሉ እዛው በረሃ ይቀራሉ። የጥይት የተረፉት እዛው በረሃ ይቀራሉ። በጥይት የተረፉት እዛው ውሃ ላይ ይቀራሉ። ሀያ ለመታደልሽ የኢትዮጵያ ናት። ኧረ እኔ እንጃ። አሁን ሶላይ ማለት ነው። አንዳንዴ መፈጠራችሁን የምትጥሩበት ነገር አለ። ለምን እነዚን ህፃን ልጆች እየታፈሱ እየመጡ ምንም በማያውቁት እናት ዘላዓለም ወይ እሳቷን ቤተሰብ አባት እሳቱን ይዞቆጭላል። ይሄ ሁላ ማን ነው? ደላላ በህገወጥ ወጥ መንገድ የውሃ ራት ይሆናሉ፣ የጥይት ራት ይሆናሉ። እንግዲህ ችሰቡት አሁን እንግዲህ የጥይት ራት በውሃ እዛው በረሃ ይሰምጣሉ ውሃው ላይ መልሰው ደግሞ ድንበርን ተተሻገሩ ድንበር ላይ ደግሞ የጥይትን አዲ ያወርድባቸዋል የጥይት እሳት እንዴንትን ይዘንብባቸዋል። ያን ውሃለፍን ብለው ሲሉ አላህ የወዲያን ያለው ነገር ሁሉን ነገር ትቶላቸው መተው መተው እንደገና እዝህ ሲደርሱ ያው እንደምታዩት ነው። እዝህ ደግሞ መልሰው ሌላ ያረበሬኛ የስደተኛ ስቃይ መቼ ነው የሚያበቃው? እዝ መተው ልፋት ስራ የለ በበረሃ የሚቀሩ ወንድሞቻችን ደሞ እኮ በጣም እኔ መቼም ምብር ሳበሻ ላይ ያለውን ነገር እኔ ወላሂ ሁም ራሱ አንላችሁ። ምክንያቱም ልቤም አይፈቅድም ማለት እንቅልፍ ይነሳል እንቅልፍ ራሱ አይወስዳችሁም ማለት ነው። እኔንቻ ፊታችሁ ነው የሚመጣባችሁ። ስለዚህ ከእኔ መቼም እርጉስ ሴት ህፃን ልጅ በሽተኛ ሰው ልቡን ታማሚ ሰው እኔ እንዲያው ራሱ አልፈልግም ማለት ነው። እና ያ ረቢ ከሪም አላህ እንግዲህ ፈጣሪ ማለት ነው። ሌላ ምንም የምናደርገው የለም። አላህ እነሱንም እንግዲህ ኧረ እኔ ምን እንበል ሺ እኔ እኮ ግራ ይጠፋኛል። ምን ሁሉ እኮ ነው የጨለመብኝ? ለምን ምን እንበል ሺ። አይናት መከራሽ፣ አይናት መከራ፣ አይናት መከራ፣ አይናት መከራ

ሞኝነህ እንዲህ ቤተሰብ እዛ እያለ ሄለዋል ያም ታለው ምናምን ገበያ ላይ ሂደው እሱቅ ላይ ምንም በማያውቁት ዱኒያ ትጠብቁ እዛ እየሄዱ የሚለቅሟቸው ደላሎች ለገንዘባቸው ሲሉ እነዛን የሚያስጨርሷቸው እያመጡ ማለት ነው። አያችሁ፣ እኛ እኮ ኢትዮጵያ ላይ የሚሰራው ግፍና በደል እንዲህ እንዳይመስላችሁ። አላህ ብቻ ምን ምን እንደሚሆን መፍትሄ እንትን አለብን ምክንያቱም ሁሉም እዚህ ያለ ሚዲያ ላይ መቃወም አለበት ብዬ ነው ማስበው እኔ። ምክንያቱም ሕገወጥ መንገድ እንዲዘጋ በቃ እንዴ እየመጡ ታለቁ። ምን ያደረግልናል? እኛ ምን ያደረግልናል? እናት እኮ ሁሌ ታልቅ። ስንት ዘጠኝ ወር ተሸክማ ወልዳ፣ አሳድጋ ለፍታ ነገ ይጦረኛል በምትልበት ሰዓት እንደገና ሞቱን መስማት ምን ማለት ነው?

እንዴ ለማለት ራሱ እንትን የሚያስገድዳችሁ ነገር አለ ማለት ነው። ሁሌ ለቅሶ በችግር ለቅሶ በልጁ ሀዘን ለቅሶ ሁሌ ሁሌ ሁሌ ስንቱን መከራት ቻለው ኢትዮጵያ ናት። ስንቱን ስቃይ ትቻሉ። እኔ እኮ በቃ በኑሯ ርፈት የላት ሁሌ ልፋት በልጇ ሀዘን በኑሯ ምቾት የላት ማነው ግን ለሐውላቁ በተብላ ኡናኢላሁ ወኡናላህ ራጁኡን። እኔ እምራው ሁሉ ጠፍቶብኛል፣ ግራ ተጋብቶኛል። ምክንያቱም ትዝ የሚሉኝ ልጅሽ ሞቷል ብለው የምትስምት የምትሰማው እናት እዛ ኢትዮጵያ የምትሰማ እናቶች ያ ነው ልቤ ላይ አመንጣት የያዘብኝ እና አባይቢ እኔ ማላጠፋኝ ዱአ አድርጉላቸው እንግዲህ ለሀገራቸው አፈር እንዲበቁ። ሌላ ምንም ምን እናደርጋ የለንም። አላህ ሌላ ምን ምንን የምንለው ጥርፋ ነው። አላህ ይህን እንደላላ ነው፣ ከምድር ገጽ ያጥፋልን። የህገወጥ የሚባል መንገድ ማለት ነው። አለቅ ወላሂ፣ የኢትዮጵያ ወጣት አለቅ አለቅ፣ በልጅነት አለቀ፣ በልጅነት ተቀጭ። አርጅቶ መሞት ቀረ፣ በቃ ቀረ። ለሕብላ ቁበተ ላ ላ እና አባይቢ እንዳይክሸር እያረጋችሁ እስኪ ሻራር ጉስት እውነት ማለት አንዳንዴ ልብ ይሰብራል። እና ፈቶ ብንጠይቅ መቼም ይሰማን የለብን። በነገራችሁ ላይ ማን ይሰማናል? የሚሰማ ሰው ሲኖር ነው ሀገራችን። እኮ መንግስቱ፣ አረመኔ ደላ አረመኔ፣ ለስ ለህዝቡ የማይቆረቆር የማይቆረቆር መንግስት ምን ይሰራልሽ?